አይናፋር ነች በጣም ለዛ አይናፋር ስለሆነች ነው ዝምተኛ ስለሆነች ነው እንጂ እራሱ የተመቸች አይደለ ለማንኛውም እንደዛ ከሆነ የኔን ስም እሷ ጋር እንድትጠራው አልፈልግም ለቶን ሲላሪክ ነው ካላም ጭራሽ እኔ ሰራተኛሽ መስልሻለሁ አንቺ ማን ስለሆንሽ ነው ከሶ ጋር ነኝ አይደል እኮ እንዳትነካኝ አልኳ ከሶ ጋር ነኝ እኮ በአንድ እጅህ እሷን በአንድ እጅህ እኔን ልትነካ ትችልም ሲጀመር ሌላ ሴት በነካበት እጅ እንዳትነካኝ። መጻደቅብኝ ሴት በቀየር አይደለም ሴት በቀየር አረ አይሚ እንከባበር። አይሚ ከአንቺ ጋር እኮ ምንም የሚያገናኘው ነገር የለም። ቦታ አለው፣ ሲሪየስ ነገር ቦታ አለው። እሺ ካላወቅክ ደግሞ እወቅ። ከነገራችን ላይ ልብሽን ጠብቂ፣ አንቺም ነገር ትቀየሪ ያለሽ። ለምሳሌ እሱን ቦርሳ አሁን ቦርሳ ይዘሻል፣ አንድ አመት ሙሉ አትይዙማ፣ ትቀየሪያለሽ። የጠላት ወሬ እንዳትሰሚ የጣላት ወሬ ይጨራል። ምን ለማለት ፈልገ ነው? ምን ሆነሽ ነው? ሰላም ሰላም ሰላም። ውድ እና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ መጥቼላችኋለሁ። ዛሬ ያው ለየት ባለ ቪዲዮ ነው የመጣሁት ብዬ አስባለሁ። ያው ምን መሰላችሁ፣ ትናንት የተለቀቀውን ቪዲዮ አይቻለሁኝ። በደንብ ነው ያየሁትኝ ከመጀመሪያ እስከ መጨረሻ ጨርሼ ያየሁትኝና አንዳንድ ነገሮች ስለታወቁኝ አስቀድሜ ስሜን እንዳጠራ የትም ቦታ ምንም ብታደርግ ምናምን ብየው ነበር እና እሱ ግን በጣም ስሜን እየጠራ ምናምን። እኔ በጣም ያናድደኝ ነገር ምን እንደሆነ ታውቃላችሁ? በህይወታችሁ ውስጥ ብዙ ሰዎች ሊመጡ ይችላሉ ምናምን ግን የሆነ አለኮ ስማቸውን ልታነሱ የሚገባበት ቦታ አለ። አንዳንድ ሰዎች ማለት ነው። እና እኔን የሆነ ደስ በማይል ቦታ የሆነ በማይመጥነኝ ቦታ ስሜን ጠራህ አይደል? አትጥራ ስልህ እና በጣም ነው ያናደድከኝ። የምሬን ነው እኔ ቆሽ፣ ልሳቅ ልናደድ ወይስ ምን ልሆንልህ እንዴ? ስሜን እንዳጠራልኩ ስሜን ጠራህ። መጥራትህ ብቻ አይደለም። ጭራሽ ደግሞ አረ አረ ተው ብሩኬ ተው ተው አቁም ተው። የምሬን ነው እንዴ! በቃ ህይወትህን ኑር እንዴ። እኔ አልደረስኩባችሁም። በቃ ደግሞ አንድ የሆነች አይጥ ነገር አምጥታል። እኔ ከየት እንደምትተዋወቁ አላቅም? ጭራሽ ደግሞ የዳኒ ጓደኛ ነች። ምን ዳኒን ለማበሳጨት ፈልገህ ነው ወይስ ከዳኒ ጋር ቤስት ነበሩ ይመስለኛል፣ ምክንያቱም ከዚህ በፊት ይተዋወቃሉ። ቪዲዮችን ምናምን አይቻለው ከዚህ በፊት ምናምንና ጭራሽ ልጅቷ አርቲስትም ነገር ነች፣ ፊልምም ሰርታለች ምናምንና ምን አሁን እሺ ምን ልበልህ? አንተን እንዴ ምን አስበህ ነው? ከዳኒ ጋር ምንድነው ችግር እንዴ አንዴ ሶሲ ሲል አንዴ ይችል ልጅ ምንድነው የምትፈልገው? እንዴ ምን አስበህ ነው? ወይ የሆነ ለየት ያለ ሀሳብ ካለ እስኪ ያስረዳል፣ እኛ የምንወቀው። ብቻ ግን ያስምርላችሁ፣ ፍቅራችሁን የአብርሃም እና የሳራ ያርግላችሁ። ፍቅርም ከሆነ ይሄ ፍቅር እንኳን አይመስለኝም፣ መጋኛ ነው ምክንያቱም እኔ እናንተ አንድ አመት እንኳን ቆይተን በመሃላችን ምንም አልተፈጠረም፣ እግዚአብሔር ይመስገን። ግን ከዚህች ልጅ ጋር አሁን ወይ ከኔ በፊት ነው የምትተዋወቀው፣ ወይስ ደግሞ መቼ ነው የምትተዋወቀው? እኔ መቼስ ፍቅር ነው ከተባለ በዚህ ፍጥነት ፍቅር ሊይዛ አይችልም። ምክንያቱም ከኔ ጋር አንድ አመት እንኳን ቆይተን ሊይዛ አልቻለም፣ ወይም ደግሞ ሁለታችን መሀል የሆነ ነገር ሊፈጠር አልቻለም። ለነገሩ እንኳንም አልተፈጠረ፣ በመሃላችን የሆነ ነገር ኖሮ ቢሆን ኖሮ በጣም እጎዳ ነበር፣ ወይም ደግሞ አላቅም ምን እንደሚፈጠር ግን ብቻ ግን ያስምርላችሁ። ደግሞ እኔ የሚያናድደኝ ከእሷ ጋር ስሜን ስጠራኝ፣ ይሄ ምን አስበህ ነው? ዳኒ ዳኒ ዳኒ አልክ፣ ሶሲ ሶሲ ሶሲ ተባባልን ጨረስን። አሁን ደግሞ ይችን ልጅ አምጥተህ ሀይሚ ሀይሚ ሀይሚ ትላለህ እንዴ? ኧረ ይደብራል፣ ይደብራል። በቃ ስሜን አትጥራ ከእሷ ጋር። የትኛዋንም ሴት ማምጣት ትችላለህ፣ ከየትኛውም ሴት ጋር እንደፈለግክ መሆን ትችላለህ፣ ግን የኔን ስም አትጥራ፣ አልፈልግም። መብቴ ነዋ ስሜ እንዲጠራ ለመፈለግ መብቴ ነው። ምክንያቱም ይመጥነኝና አውቃለሁ። ያለ እኔ እንጃ፣ እኔ ምን ልበል፣ እኔ ቃላት ራሱ ያጥረኛል። አንተ የሚሆን ቃላት ማለት ነው ዲ እንደም ትፈልገው ወይ ፍላጎትህን አስረዳኝ። እ ጭራሽ ስለኔ ልደትም ታወራት አለ። ጭራሽ ደግሞ ስለ አራቱ ልጆችም ታወራት አለ። የት ታውቃቸዋለህ አለ አራቱ ልጆችን። ያም ሁሉ እንደ አንተ አራቱ ልጆች ግድብ ይሰጥህ ነው እንደዚህ እኔን አበሳጭተህ ባጥንቴ ልታስከደኝ የፈለግከው እንዴ ትንሽ የሆነ ሻል ብዬ ነበር፣ ትንሽ የሆነ መለስ መለስ ብዬ ነበረ። ደግሞ አራቱ ልጆች ይላል። እንዴ እኔን ለማበሳጨት እኮ ነው የምበሳጭ መስሎት ማለት ነው። አራቱ ልጆችን ከዛች ሴት ጋር ለምን ትጠራቸዋለህ? ያም መሃል እንደ አንተ ስነ ስርዓት ይኑር። በቃ የኔን ስም ማንሳትህ አልበቃ ብሎ ጭራሽ ደግሞ ስለ ልጆች፣ ስለ አራቱ ልጆች ምናምን ታወራለህ ገና እጣፋንታቸው ያልታወቁ ልጆች ማለት ነው። እጣፋንታቸው ልታበላሽ ከሷ ጋር ስማቸውን አራቱ ልጆች ምናምን ብለህ ትጠራለህ። የእኔንም ልደት ጭራሽ ለማንኛውም ልደቴ ነገ ነው እና እንኳን ተወለድሽ ብላችሁ መልካም ምኞታችሁን ግለጹልኝ እስኪ። አንዳንድ ሰዎች እንኳን እኛን አበሳጭተው በአጥንታችን ሊያስኬዱት ነው የሚፈልጉን እኛን ማለት ነው አበሳጭተው እኛን አበሳጭተው እንዲህ ባጥንታችን ሊያስኬዱን ፍላጎት አላቸው። ግን የምትወዱኝ ሰዎች መልካም ልደት፣ እንኳን ተወለድሽ በሉኝ እስኪ። ቢያንስ በእናንተ መልካም ምኞት አገላለጽ ልጽናና እንጂ አንዳንድ ሰዎች ጨጓራ ይልጠው ሊጨርሱት ነው። ብቻ አላቅም፣ ታናድዳለህ። ከቻልክ ከዚህ በኋላ ስሜንም ባጠራ ደስ ይለኛል። በነገራችን ላይ እየጠበቅኳቸው ነው ማለት እሱን ጠርቸዋለሁ እፈልጋለሁ ብዬዋለሁ። እስኪ አስረዳኝ ከየት እንደሚተዋወቁ፣ ሲቀጥል ደግሞ የኔን ስም ከሷ ጋር ማንሳቱ ለምን እንዳስፈለገ እና ደግሞ የዳኒን ከዳኒ ጋር የምትግባባን ሴት ከዳኒ ጋር ቤስት የነበረችን ሴት፣ ለነገሩ ከዳኒ ጋር እንኳን አይደለም ያው ከሁሉም ጋር ነች። የመኪና መናኸሪያ ይመስል እዚህ የሁሉም ማረፊያ የሆነ ሰው እያመጣ ስሜን አትጥራሽ። ስነስርዓት ይኖራል። እና ብቻ እንዲያስረዳኝ ይፈልጋለሁ፣ በእናንተ ፊት ማለት ነው። ምክንያቱም ከዚህ በኋላ ስሜ እንዲጠራ አልፈልግም። የምሬን ነው፣ እኔ ቀልድ አይደለም። ወይም የሆነ ቀልድ ሊመስላችሁ ይችላል። የምር በጣም እያበሳጨኝ ነው ስሜን ሲጠራ። የትን ቦታ ላይ ማለት ነው እንዴ? እዚህ ክፉ አታናግረኝ፣ የምሬን ነው፣ ክፉ አታናግረኝ። እያንተን ማስቀየም አልፈልግም። ክፉ ደግ አብረን አሳልፈናል፣ ብዙ ነገር ተወተን እዚህ ደርሰናል። እና ክፉ አታናግረኝ። ለአንተ ስል ሳይሆን ለፋሚሊዎቹ ስል ለወንድሞቹ ስል አንተን ክፉ አልናገርህም። እዛው እኔ እግዚአብሔር ማስተዋል ይስጥህ። ብቻ ቤተሰቦቹ አብራችሁ ሆኑ፣ እስኪመጣ ድረስ እንጠብቀው ያስረ ያው፣ መቼም ይዟት ነው የሚመጣው። እንግዲህ ልማዱ ነው። ሶሲን ይዟት ይመጣ ነበረ። አሁን ደግሞ ይችን ከየት እንዳገኛት አላቅም። እንግዲህ ዳኒ እግዜር ይሁን። ሁለቱንም ተቀምተሃል። ያው ምንድነው? መጽናናቱን ይስጥህ ነው የሚባለው። የልብ ስብራት ደርሶብሃል፣ የሞራል ውድቀት ደርሶብሃል። ዳኒ አንተ ብቻ አይደለም፣ እኔም የሞራል ውድቀት ነው። ካሳ ያስፈልገናል። ብቻ እንግዲህ እግዜር ይሁን። ሶሲንም ተቀምተሃል፣ ከሶሲም ጋር እንግዲህ ጭቅጭቅ ላይ ነህ። ጥሩ ነገር የለም በመሀላችሁ። ጋብ ተፈጥሯል። ይሄን ማን የፈጠረው አቶ ብሩክ? አሁንም ደግሞ ከዚህች ልጅ ጋር ምን እንዳለ አላቅም ዳንኤል ድጋሜ ደግሞ ከዚች ልጅ ጋር መቶልሃል። ከልጅቷ ጋር ምን እንዳለው አናቅም። ዛሬ ጠይቀልሃለሁ። ይሄን ቪዲዮ ዳኒ ያው በዛው መልስን ታገኛለህ። ልብህን ግን እንግዲህ ፈጣሪ ጠግንልህ። ሌላ ምንም ልልህ አልችልም። እንግዲህ ብቻ ቤተሰቦች አብራችሁ ይሁኑ። እስኪመጡ ያው እስኪመጡ እያልኩ ነው። ውስጤ ይዟት እንደሚመጣ ነው እየነገረኛለሁና፣ ያው መቼ ስራው እኔን ማበሳጨት አይደል እኔን እኔን እንደዚህ ጸጉሬን ነጭ ነጭ ማስወጥ ጥቁር የነበረውን ነጭ ጸጉር ማስወጣት ነው ሀሳቡ። እኔ ጠራሁት እሱን ነው እፈልግሀለሁ ያልኩት። እሱም እኔ እምፈልግሻለሁ አለኝ። እንግዲህ ከፈለከኝማ እስኪ በዛው ማውራህ ነገር አለ አልኩት። እኔ ማውራሽ ነገር አለ አለኝ። ምን እንደሚያወራኝ አላቅም። በዛው ጠይቀው ነገሮች ይኖራል። ልማዱ ነው መቼም። እንግዲህ እንደ ቦርሳ ሴቶችን እያንጠለጠለ ይዞ መምጣት ልማዱ ነው። ከዚህ በፊት ሶሲ ነበረች። አሁን ደግሞ ይችን ልጅ ከየት እንዳገኛት ከየት እንዳመጣት ደግሞ ህይወቷን ምን ሊያደርገው እንደሆነ አላውቅም። የዚችን ልጅም ህይወት ሊያበላሸው ይሁን። ሴቶች ግን በጣም ሞኝ ናችሁ እውነት። ከእኔ እንኳን አትማሩ። እኔን እያያችሁ ሚዲያ ላይ እንኳን አትማሩ። አሁን ለኔ ያልጠቀመኝ ላንቺ ሊጠቅምሽ ነው። ምን አይነት ሴቶች ናችሁ ግን እንደው? ሴቶች ስትባሉ ብቻ ያው ልማዱ ነው እንግዲህ። ሴቶችን እንደ ቦርሳ እንደ ሴት ልጅ ቦርሳ እንደዚህ ይዞ አንጠልጥሎ መምጣት። ሌላው ደግሞ መጨመር ምፈልገው ያው ስለ አራቱ ልጆች ነው። አራቱ ልጆች ያው ሁለቱን አካፊኝ ብሏል። አላካፍልም። ልጆቹን ሲጀመር የትም አታውቃቸውም። አንተ የምታውቀው ያው ሴት እንደ ቦርሳ እንዳልኩ ነው ይዞ አንጠልጥሎ መሄድ ነው። እና ያው እንደለመድከው እንደዛ እያደረግ ብትኖር ነው የሚሻልህ። የኔን ልጆች ግን ገና የወደፊት ምንነታቸው፣ ማንነታቸው ያልታወቁ ሁለት ልጆቼን በጭራሽ አልሰጥም። እና ለማንኛውም እንደዚህ ቶሎ አትቸኩል ለነገሮች ምናምን እንትን አትበል። ዝም ብለህ ደግሞ ካገኘኸው ሴት ጋር ለመሆን አትሞክር። እሱ ለነገሩ መብትህ ነው እንደፈለክ ብቻ። ስለ እኔ ግን የትም ቦታ ባታወራ ስሜን ባጠራ ደስ ይለኛል። እኔም ስለ ራሴ ማውራት አቅቶኝ አይደለም ግን አሪፍ አይቸኩልም። አስ ብለን ነው የምናደርገው የምናደርገው እንጂ በችኮላ ምንም ነገር የሚሆን ነገር የለም። ብቻ ቤተሰቦች እስኪ መጣ ድረስ እንጠብቀውና እንግዲህ የሚሆነውን አብረን እናያለን። ብዙ የሚጠይቀው ጥያቄዎች ይኖራሉ። እሱም እስኪ ለምን እንደፈለገኝ በዛው ማውቀው ይሆናል። ስለ ልደቴ ደግሞ ስጦታ ምናምን እኔ እናንተን ስጦታ አልፈልግም። ብቻ አብራችሁ ይሁኑ። ያንጊዜ ስቸገር ጀለማ ሲውተን ወዳጅን ጠላቴን መለየሰክት ፈጥነሽ ደረሽ ለኝ ፍቅር

ይሻላል። ምነው ደበረሽ? አረ ለምን ይደብረኛ? እንዴ እያልኩ ነበር፣ ቤተሰብ ምን እያልኩ ነበረ? እያልኩ የነበረውን ወደኋላ መለስ ብላችሁ አስታውሱ። ብቻ ግን ደስ ብሎኛል፣ ስለሁለታችሁ ምን ምን ታምራላችሁ። በእውነት ክብር ትስጥልህ። ቆንጆዬ ነች፣ በጣም ታምራለሽ አንቺ አንዴ፣ እኔ እኮ ብዬሽ አለው። ደስታ ያስደስተኛል፣ ከሰው የሚጠበቅ ነው። አሁን ቃልሽን ያከበረ ደስተኛ ነህ ማለት ነው። ታስታውቃላችሁ፣ እኔ በጣም ደስተኛ ነኝ። እየተሽኮረመመች ነው። አይ ነው፣ አልተሽኮረመመች እኔ ማወግ እንዳድርስሽ ብዬሽ ነበር። ያው እንደ ሴቶች ከተሽኮረመመች ብዬሽ ነበር። ምን ማለት ነው? አይ ምን ስሚ ነገር ምናምን አልፈልግም፣ ነገር እንዳል ሰብሰብ። ምን አደረግሽ ደግሞ? ለማንኛውም አይ አረጋሽ፣ ሊያራይ ቀድመንም በላታ ልደቷ እንኳን ሀይሚ ስንት አመት ነሽ? ለዛ ነው ነገረኝሽ። አረጀሽ? ይታይ ድረስልኝ እዚሽ። አሁን ቀልድ ልጆች፣ ኧረ ልጆች ያልኩሽ ከእሷ ጋር ነው። እሺ ብላለች? ጭራሽ! አዎ፣ ልጆች እንጀራ እናት አያስፈልጋቸውም። ወደሽ ነው ሁለት እኔ ምን፣ የአንገት ወርቅ አረካቸው? ወይስ ቸኮሌት አረካቸው? ወይስ የአበሻ ቀሚሶች? አንተ የሰጠኸኝ ስጦት አረካቸው የምከፋፈላቸው። የሰጠኸው ስለሆነ መሰለኝ ንብረት ናቸው የምከፋፈላቸው። ልጅ እኮ ናቸው። አይ ቀርታ፣ ልጆች እንጀራ እናት አያስፈልጋቸውም ውለዱ፣ ክበዱ። አሜን። የአብራም እና የሳራ ያርግላችሁ። አሜን። አረ፣ የብሩክ እና ምን እንደሆነ ጠብቀህ እሺ። የብሩክ እና የሊንዳ ሰርግ። ለምንድን ነው የምትናደጂው ግን? እኔ በጭራሽ አልተናደድኩም። አላማ እኮ ምን እንደሆነ እኮ ገብቶኛል፣ ግን በጭራሽ ቼክ አላረጋችሁም። እኔ ዛሬ ጠራውክ ማለት ነው አንደኛ ያው እፈልግሃለሁ፣ ስልህ አንተም እፈልግሻለሁ አልከኝ። ያው እንግዲህ እያልኩኝ ነበረ። መቼም ሴቶችን እንደ ቦርሳ ይዞ አንድ ያንጠልጥሎ መሄድ ልማዱ ነው። ለማንኛውም ራስሽን ራስሽን፣ መዘነቶሪ እንዳስ ይባላል። ራስሽን የምጠብቂው ራስሽን። እሺ፣ እንደ ሴት ልምከርሽ። እንደ ሴት እንደ ቦርሳ ይዞ ምናምን አልክ? አዎ እናንቺን ቦርሳ ነበርሽ ነው እንዴ? ሶሲ ሶሲ ተቀየረች። አንቺን ቦርሳ ነበር? አይ ሶሲ ምርጣት እኔ አይ ቢግ ሪስፔክት ነት አደለ፣ ሙዳተ እህቴ ናት አደ የት የሷንማ ጨረሳችሁ ደግሞ ቀየር። እንዳትናደጂ ሶሲ ኖርማል ጓደኛዬ ናት። አሁን እሷ ማለት ነው። ከዚህ በፊት ምንም ሳይኖረን ከሶሲ ጋር ምንም ሳይኖረን እንደ ተናደር ነበር። አሁን እናንተ ምንም የለንም እያልክ ነው። ገና ብዙ ነገር ፈጣሪ ካለ ያርግላችሁ አሜን። እኔ እንደሆነ በነገራችን ላይ ሌላው አሪፋይ አሪፋይ አሪፍ አይቸኩልም፣ ታስታውቃለህ። ለማንኛውም ሌላው ዛሬ ጠራው ምክንያት ስሜና ትጥራ ልቀመጥ ነው እኔ ቀምቆ አልቀመጥም። ትቆሚያለሽ። እውነት ደግሞ እሷ ቢደብራት ለምን? ቢደብራት ለጋራ የሆነ ነገር የምጠቀም ደስ አይለኝ። ጭራሽ ዕቃ አረግሽኝ እና መሀል ላይ ሆነህ ታዲያ ምን ልሆን? እዚህ ጋር ስቀመጥ እሷ ነው ወይ አንተ በሷ በኩል ነው እኔ በሷ በኩል ነው። እሷ መሀል ላይ ብትሆን አይሻል? የትም ቦታ ስሜን አትጥራ። እስካሁን ድረስ በስነ ስርዓት ለማውራት ነገር ዝም ብለህ የኔ ምን ያስቅሻል? የሚያስቅ ነገር አለ? እሺ ምን እረፊት ትለኛለህ? እናገራለሁ ምንድን ነው? እግሬን ትመታኝ? እናገራለሁእናገራለሁእናገራለሁእንዳትናገሪእንዳትናገሪእንዳትናገሪእንዳትናገሪእንዳትናገሪእንዳትናገሪእንዳትናገሪእንዳትናገሪእንዳትናገ ብዙ ማሳከ ፈልገው ነገር አለ አይደለ? ሴቶችን ማለት ነው እየቀየር ቀጣይ ቀጣይ፣ ደግሞ ሌላ። አሁን አልቀየር፣ አሁን አልቀየር። ስሜን የትም ቦታ አትጥ። ሲቀጥል ደግሞ አንተ የኔን ልደት የማክበርም ስጦታ የመስጠትም ምንም አይነት መብት የለህም። ቀኔን አታበላሸው። ሰው ግን እኔ አሁን ቀኔን አታበላሸው ገና ለገና ወደፊት ገና ብዙ ደስተኛ ስጦታ። የጠላት ነው እንዴ? ስጦታ እኮ የጠላት አይደለም። እንዴት ነው የሚያደርግሽ? ከሰው ጋር ሆነ ሰው ነች፣ ሰው እሷ ምንም አላለችሽ። ከዚህ ከኔ ጋር ነው። አራኔ ነው ነው መናገር ነው እኮ ነኝ ነኝ ያማ ነው። ጠርቼሻለሁ ከሱ ጋር ነው የመጣሁት። ለምን በየሄደበት የመሄድ ግዴታ እኮ የለብሽ። አለበት። ለምን አመፍቷን ከዚህ በኋላ ትለምጃለሽ። ኦ እኔ ለምን ለምደዋለሁ። እኔ እኮ የራሴን ሕይወት መኖር የምችል ሰው ነኝ። ነገ ከነገ ወዲያ የራሴን ሕይወት እኖራለሁ። የኔን ስም ግን የኔ ስም እንትን አይደለም በየቦታው ባገርቡ በከዛር እንዳትሄጂ ነው። ስጦታ ልስጥሽ ስላለ ነው። ስጦታቹ ያስፈልገኝ ነገር እኮ አይደለም ስጦታ አያስፈልግም። እንደ ሰውኛ እኛ ይዘን እንመጣለን። ካልተቀበልሽ አልፈልግም እንዴ፣ መብቴ ነው ከእናንተ ስጦታ። ለእናንተ እስኪ ትረፋችሁ። ምን ስለተረፈን ነው ምን ሰጭ? በስነ ስርዓት አውሪ። አንቺ አታልምጥ፣ ቀድመሽ አውሪ እኮ። አታልምጥ አንቺ። በዚህ ገና እምቡቅ ተጠላዮን ሸ ልጅ፣ ቶሎ አርጅተሽ በከዘር እንዳትሄጂ ችግር የለውም ላርጅ። ምን አገባ ይመለከታል። አንቺ ግን እንዳትናደጂ። አይ ነው በጣም በአንድ ነጠላ እናስቀድስ አላችሁ። ኧረ በስመ አብ ብለሽ ብለሽ ቤተ መቅደስ አይ አላችሁ፣ እንደዚያ አምቦ ይፈላል ይፈላል አላችሁ። ጭራሽ እኔ ሠራተኛሽ መስሎሻል። አንቺ ማን ስለሆንሽ ነው? አይ ሀይሚ ማን ስለሆንሽ ነው? አንቺ እኮ ትናንት የመጣሽ ሴት ነሽ። ሴት መሆኔን በማወቅሽ ትልቅ ጸጋ ነው። አይ እና እንደፈለገች ልታዘኝ ነው፣ በኋት አምጣልን ትላለች። አንቺም እኮ ነው ካያረግሽን። አንተ እኮ ነው ይዘብኝ የመጣኸው ሲጀመር። ደግሞ እያልኩኝ ነበረ ያው ልማዱ ስለሆነ ይዟት ይመጣል እያልኩኝ ነበረ እኔ ልማድ። እስኪ የትኛውን ሴት ያመጣትን ነው ልማዱ እናውራ።

ታፍሬለሽ አይናፋር ነች በጣም ለዛ፣ አይናፋር ስለሆነች ነው፣ ዝምተኛ ስለሆነች ነው። እራሱ የተመቸች አይደለ። ለማንኛውም እንደዛ ከሆነ የኔን ስም እሷ ጋር እንድትጠራው አልፈልግም። ምን ምን ትሆኛለች? ብዙ አይሜዎች እኮ እንዳትነካኝ። ይሆነካሽ፣ እረፊ አይሜ። ከሶ ጋር ነኝ አይደል እኮ። እንዳትነካኝ አልኳት እኮ። በአንድ እጅህ እሷን በአንድ እጅህ እኔ ልትነካ ትችላለህ? ሲጀመር ሌላ ሴት በነካበት እጅህ እንዳትነካኝ። እረፍ። ዝም ብሎ ከመሬ ተነስቶ እንዲህ መሆን አለ? እንደ አትመጻደቅብኝ። እንዲህ መሆን አለ ወይ? ከመሬ ተነስቶ አትመጻደቅብኝ። ሴት በቀየር፣ አይደለም ሴት በቀየር። ኧረ አይሚ እንከባበር። አይሚ ከአንቺ ጋር ምንም የሚያገናኘው ነገር የለም። ቦታ አለው ሲሪየስ ነገር፣ ቦታ አለው። እሺ ካላወቅክ ደግሞ እወቅ። ከዛሬ ጀምሮ ስነ ስርዓት ይኖር። እኔ እና እሱ እናውራ። አንዴ መሄድ ትቻለሽ? አትሄድም። ለምን? አትሄድም። እኔ እና አንተ እናውራ። እሷ ዕቃ አይደለችም። ሂጂ ስላልሰምት ሄዶ አይደል? ሰው ናት እኮ አኔ ማ የፈለኩት ማረግ መብት የለኝም እንዴ? ታሪያ በቃ ምን ስንታ ስም አትጥራ እንዴ! የኔን ስም ሌላ ጓደኛ ላይ የምትባል ይችላል። በነገራችን ላይ ይሄ ደሞ ሌላ ማላቀው መርዶ። ቦርሳ ትሆናለች ነበርኩ ማለት ነው። አይ እኔ እንኳን አልተቀየርኩም ነበር። አንድ ዓመት ሙሉ አብሬህ እንትን ብዬ ነበረ። ሌሎች ነበሩ በህይወት ውስጥ ይመጣሉ ይሄዳሉ። ሻንጣ ነበርሽ። ሙድዬ አስኪ ነው። ኧረ እኔ ምን ደወለች ላገኝ ቪዲዮ ላይ ለልደቶች ስጦታ ልስጥሻለሁ። ጥሩ ነገር ነው ስጦታ። ስጦታን በጣም እኮ በአንድ ነጠላ እንዳትዪን። ድጋሚ ነው መፍትሄ ነው። ምንም አትሆኝም። ስሜን ለምን ጠራ ብለሽ ታሳስሪ እንደሆነ ያለው ነው። በሰይጣን ማለት ነው። መቼም ከአንድ ሰው ጋር የማይረጋው ሰይጣን ብቻ ነው። ሰይጣን ያለበት ሰው ብቻ ነው። አይ ሚሊዮን ዘፈት ታውቂያለሽ፣ በነገራችን ላይ ልብሽን ጠብቂ። አንቺም ነገ ትቀየሪያለሽ። ለምሳሌ ቦርሳ ቦርሳ ይዘሻል፣ አንድ አመት ሙሉ አትይዡማ፣ ትቀይሪያለሽ። የጠላት ወሬ እንዳሰሚ እሺ። የጠላት ወሬ ጭራሽ። ምን ለማለት ፈልገ ነው? ምን ሆነሽ ነው? ምን ሆነሽ ነው? ምን ለማለት ፈልገ ነው? ምን ለማለት ፈልገ ነው እኮ። ረፍሺ። ስነ ስርዓት ምንድን ነው? አንቺ ደግሞ ምንድን ነው የሚያማታሽ? ምን አታርፊም? እንደ ጠላት ወሬ ምና ምን አፈን ያስከፍታል? አንቺ እየከፈትሽ እንኳን ለዚያ በቃ ይቀያየርሻል፣ በመጣች ይቀያየርሻል፣ ምናምን አንቺ ጠላት ብለህ ለማውራት በቃ በጣም ደስ ይላል። አይ እንደምቀይራት እየነገርሽ አንቺንም ላጮልሽ እችላለሁ። በነገራችን ላይ ዞር በል። ነኝች ረፊ ላውራው ፈልጋለው። ዞር በይ ረፊ፣ ምንም ማውራት ነገር የለም። ከእንግዳ ጋር የመጣሁት እንደዛ ያደረገው ነሽ። የህይወትን ጠመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ ፋ አካተ እንደገመኝ መች ብዬ አድራለሁ የመታውን ችዬ። አካተ እንደገመኝ መች ብዬ እሺ፣ እንደዛ ከሆነ እንታያያለን፣ አለቅሳታለን። ገባህ? ወይኔ ትላለህ። የምሬን ነው። እስከ ዛሬ ድረስ ማንነቴን አላሳየውክም ነበር። አይ ቲንክ አላወከኝም። ምናልባት ያላንተ መኖር አልችልም ምናምን ብዬ ከዚህ በፊት የተናገርኩት ያላንተ መኖር እንዳልችል ያደርጋታል ብለህ ካሰብክ ተሳስተሃል። አንተ እንደሆንከው እኔም ሆን ስለማያቅተኝ ማለት ነው። ደነስ